ምሳሌ ክፍል ሃምሳ ስምንት ማለት ነው። ይላችሁ መጥቻለሁ። እንግዲህ ዳጣ ቅድስትን ለማዳን እርጌሮጠች ነው። ሰውየው ደግሞ ቅድስትን እንግዲህ ሊበላት የተዘጋጀው ጅብ። ሰውዬ ደግሞ ቅድስት፣ ኧረ በእናትሽ ፈታ በይ። ክለመትሻት ተቂም እንዴ በይጠጭ እንዲ ሱቅ እንኳን ቢሆን አይ ሱቅማ፣ ተልኬ ሄዳለሁ። በይ ከጠጣሽ ወዝወዝ እንበል። እሺ አለችማ፣ ስጨፍር ሰጨፈር እንኳን መጨፈር ያልቻለች ልጅ በትክክል አላት። አሁኑኑ መብላት አለብን! የሮጥ ኮጂ መድረስ አለብኝ የሮ ኮጄ መድረስ አለብኝ፣ ቅድስት ማዳን አለብኝ ትላለች። እንግዲህ ይቺ ዳጣ እየሮጠች እየሮጠች እየሮጠች ነው። በደንብ ብጠጩ እኮ ፍራት ለቅሽ ነበር የኔ ቆንጆ፣ በእንጅ ጠጭ እሺ፣ ጨለኩት እኮ በደንብ ጠጭ። ጠጣጥሽ ደግሞ በጣም ነው ደስ የሚለው፣ የሚገርም ነው። በጣም ቆንጆ ነሽ። እስቲ አንድ ደገሚ ነው፣ ቆንጆ እያለ እንግዲህ እያጠጣ እያሰከረ፣ እሷ ደግሞ የተሰጣትን ሁሉ ጭልጥ ቆጭ፣ ጭልጥ ቆጭ፣ ልክ እንደ ውሃ ማለት ነው። ችግር ማንጣቱንም በፍጹም አጣቅ። አይ ቅድስት፣ አሁን ደግሞ የበለጠ ውብ ይሆንሽ ነው። ቆይ ግን አሰርሽ ሴት ነው እንዴ? ሰው ሰውዬ ምን ይላሉ? ሁሉም ሰው እኮ እንደርሰው አይደለም እና አሁን የጠጣሹ መጠጥ እየሰራ ነው። ደግሞ እርሰዋት በይኝ። ያላልኩሽም አንተ በይኝ። አሀ በገዛ ራስዎት ነው እንዲ ራሰውን ያወረዱስ። ላይፍ አጭር ነው። ያው እኔም እሞታለሁ። አሁን እነዚህ ሰዎች የምታያቸው ሰዎች በሙሉ ይሞታሉ። ለዚህ ባለን ጊዜና ዘመን መደሰት ነው ያለብን። በልጅነቴ ያለፈኝን ህይወት ሁሉ አሁን መቅመስ አለብኝ። እስካሁን ያልቀመስኩት ነገር ቢኖር አንቺ የያሹ ነገር ብቻ ነው። ስለዚህ አሁን መግባት አለብን ነው እንጂ፣ ተነሽ እንግዲህ። ቅድስት ሆዬ ይህን ሲላት ራሷን ልቧም ዙሯል። ምንድን ነው እኔ ዳጣ ነኝ። መግባት አለብኝ። አትከልክለኝ? አንቺ ዳጣ ልጅነሽ አገቢም ተባልሽ ተባልሽ ዳጣ ተብዬዋ ዳጣ ነኝ ያልሽ አይደለ? አገቢም እና አገቢም እያልከኝ ነው ልጅነሽ ብያለው። መግባታችን ውስጥ በፍጹም መግባታችን መግባት አለብኝ። እህቴን ለጅብ ሰጥቻት ሰጥቻታለሁ። ማስጣል አለብኝ። መግባት አለብኝ። ባካ አት

ወይኔ ቅድስት ያስበላውሽ፣ ወይኔ ቅድስት፣ በቃ ተበላን፣ በቃ ተበላን። እንግዲህ ዳጣ እንደዛ ስትል ቅድስት ወይዬ መጠጧን እየጨለጠች ትገኛለች። እንዳጠጭ ብላት ነበር፣ አስጠንቅቃት ነበረ። ይህቺ ዳጣ ማለት ነው ቤት ዛሬማ ማ ከእኔ ጋር ነሽ። ወደየትም ሄደለም። አንቺ ነው ማገባው። አንተን የመሰልክ ትልቅ ሰውዬ ላገባህ አልችልም። አዎ እንዴ? ማንን ነው የምታገቢው? ፍቅረኛ አለሽ እንዴ? አዎ ፍቅረኛ አለኝ። የማቀውን ሰው ነው የማገባው። አንተን ላገባ በፍጹም አልችልም። ግን እሱ አያቅም። ደግሞ አሁን ያለውን ነገር ቢያቅ ኑሮ በጣም ነው የሚቆጣው። ተቆጥቶ ከመንጣቱ በፊት ትንሽ ንግባ። ትንሽ ትንሽ። አዎ ከመበላቴ በፊት መብላት አለብኝ ትንሽ እንግዲህ ቅድስት ጋር ያለው ሰውዬ ይህንን ካለ በኋላ እየደጋገፈ ሊወስድ ሲል፣ ሞገስ ስማኝ፣ እብል አሁን በምልክል ቁጥር ቴሌብር ላይ አምስት ሺህ ብር ታክልኛ። ግን ይህን አይደለም፣ ሞገስ፣ የሆነ ሰው ችግር ውስጥ ነው ያለው። ሞገስ፣ አስቸኳይ ነው፣ በእናተ ረፍት ነው። እንግዲህ ዳጣዬ፣ እንደሰማችኋት መጎስ ከመጎስ ሀያ አምስት ሺ ብር አስልካ ከች ድርስ አለችላት። ልግባ ደርሷል ብሩ? አይ ብሩማ ገና አልገባም። ጠብቂ። እሺ አሁንስ በቃ ግቢ። እንተልኳ እራስን ማለት ነበር። ስሚ አንቺ፣ ማን ነሽ? የተሸጠ ነገር አይመለስም እጂ። እረ ነው እንዴ ብላ እንግዲህ፣ ዳጣዬ የተዘጋጀዋን ቢላዋ ስታወጣላት ሳብ አድርጋ ወደ ኋላ ገፈተረችና፣ ጀግኒት ራሷን ቅድስትን አዳነቻት ማለት ነው እኛን ልትነ እህኔ ስንቶቹን ህይወት ቀጥፈበልተሃል፣ ልክስክስ! ገንዘቤን መልሱልኝ! በቃ ገንዘቤን እፈልጋለሁ፣ እናንተ ሌቦች! እንግዲህ ቅድስትን ዳጣ እየጇን ይዛት ከሄደች በኋላ ሰውየውን በግርምት እያዩት ነበር። ምክንያቱም ቅድስት ዳጣ እና ሰውየው ሲነጋገሩ ሰውየውን እንደ ጉድ ሲያውት ነበረ። ማለት ነው የስንቱን ሕፃናት ህይወት እየቀጠፈ ያለውን ሰው ማለት ነው። ዛሬ ደስ ደስ ደመቅ ብላለሁ። እሞ እኮ ጋሽ ጅቦዬ አሀ ብሎ ሊበላኝ ሲል ውሹ አዳነችኝ። አንቺ ማነው ውሾ ውሹ እንዳጣ አንቺ ነሽ ያጠጣሻት አይደል? ኬድዬም ብሩኬ እኔ አላጠጣዋትም። ንገሪዋ እኔ ነኝ እንዳያጠጣውሽ ጋሽ እሷ በፍጡም አላጠጣችኝም። በፍትም አላጠጣችኝም። ምሳሌ የኔ እናት፣ የኔ ቆንጆ፣ አንቺ ቅድስት ከመቼ ወዲህ ነው እንደዚህ አይነት ልብስ የመልበስ የጀመርሽው? እኔ ራሱ ገርሞኛል። እሺ ምንድን ነው ደግሞ የለበሽው? አልነግሪንም አይደለም፣ ጋሼ ቅድስት እኮ ሰክራ ነው፣ ጠጥታ ነው። እንግዲህ ለብሩክ ሁሉንም ነገር ልነግረው ስትል ዳጣ አፏ አፍና ዳነቻት እኔ ወይ አሁን ማለት ነው የምታገባት? ምን አስገቢያት መተኛ? እዛ እኮ ነው ወደ ውስጥ አስገቢያት። ወደ አይምሮ ስትመለሽ እንግዲህ መሀሌትና እህቷ ሰው ለመግደል እየተማከሩ ይገኛሉ። መሀሌት እህቷ፣ ይሄ ዝና ወደ ባንኩ እኮ ለሚሄድ እንደዚህ ቀላል አይደለም። ሰው ደግሞ ዝም ብሎ ከሀገሩ መውጣት አይችልም። እንግዲህ ይቺ መሀሌት ሌላ ሰውም እያናገረች ትገኛለች። ሌላ ሙጅሪም እንግዲህ ይህ ቤተሰቦች ይህች መሀሌት ልታስገድለው ሰው ተነጋግራ በጣም በሚያሳዝን ሁኔታ ሞገስ እንድህ የዚህ ሁሉ ችግር የምታመጣው ማህሌት ናት እያለ እያለ መንገድ እያስተነተነ ሲሄድ በስተጀርባው ብዙ ማፊያዎች ተከትለውታል። እሱም ቆም እያለ ሲያስተውል ነበር ያንን ነገር። እንግዲህ ሞገስ በጣም የሚያሳዝን ህይወት አለው። ከትልቅ ሀብት ወደታች እንዴት አቆለቆልኩ፣ የጓደኛዬን ሚስት ተኝቼ ጓደኛዬን ከድቼ እርሱ ይቅር ቢለኝም አምላኬ ግን ይቅር አይለኝም እያለ እንግዲህ እያሰበ ነበረ። በጣም ያሳዝናል ሞገስ ማለት ነው። እንግዲህ ሞገስ ሁለተኛው ሀምሳ ዘጠነኛው ፓርት ላይ የሚታይ ይሆናል። ልጅላችሁ የምመጣ ይሆናል። ላይክ ሰብስክራይብ እያደረገ